የከፍ ያለው ባላደራዎች የአማራ ትግል ታማኞች ለፍትህ፣ ለዲሞክራሲና ለሕዝብ እኩልነት የዕድሜያቸውን አብላጫ ዘመን በትግልና በእስር ቤት አሳልፈዋል። ለሕዝብ ትግል ታማኝነታቸውንና አይበገሬነታቸውን ደግሞ የቀድሞ የትግል አጋራቸው ጄኔራል ተፈራ ማሞ ሸማቂው ኮማንዶ በሚለው መጽሐፋቸው በዝርዝር ገልጸዋቸዋል። ነፍሱን ይማረውና ጄኔራል አሳምነው ጽጌም ወንድነትን በተግባር የሚያሳይ የጀግንነት ምሳሌ ሲል በእስር ቤት ቆይታቸው የገለጻቸው ጀግና ናቸው። ኮሎኔል ፈንታውን ሟቤም ጀግንነትና መሪነትን ከታማኝነት ጋር አጣምረው የያዙ ለሚመሩት ጦር ፍቅርንና እውቀትን በመለገስ የትግል ወኔን የሚቀሰቅሱ ጀግናው አርበኛ ኮሎኔል ፈንታውን ሟባም ክህደትንና ስንፍናን ነፍሳቸው አጥብቃ የምትጠለው አርበኛ ኮሎኔል ሟባ የአማራ ፋኖን የህልውና ትግል በእርጅና ዘመናቸው ጫካ ወርደው አስቸጋሪውን የትጥቅ ትግል በቆራጥነት እየመሩ ያሉ የታማኝነት ውሃ ልክ፣ አብረዋቸው የታገሉና አሁንም ከሳቸው ስር ሆነው የአማራን ሕዝብ ትግል በታማኝነት እየመሩ ያሉ ወንድሞቻቸው ስለ ኮሎኔል ፈንታው ሟባ የተናገሯቸውን በሙሉ ለማስፈር ብንሞክር ጊዜው በቂ ሆኖ አላገኘነውምና በዚሁ እናቆማለን። ከፍ ያለ ደሴ ጀግናችን ነው። አርማችን ነው። ሁሉ ነገራችን ነው። አርበኛ ከፍ ያለ ደሴ እንግዲህ ሁላችንም እንደምናውቀው አማራ ሆኖ ነው የተፈጠረው። አማራ ሆኖ አደገ። አማራ ሆኖ ተሰዋል። በተለምዶ ጀግና ጀግናን ያከብረዋል ይባላል። ከዚህ በተጨማሪም ታማኞች ታማኞችን ጠንቅቀ ያውቋቸዋል የሚለውንም ማስታወስ እንወዳለን። ኮሎኔል ፈንታውሞ አባ ቀደም ሲል በሰማችሁት ንግግራቸው ላይ ስለ ታላቁ አርበኛ ሜጀር ጄኔራል ከፍያለው ደሴ ሲናገሩ አማራ ሆኖ ተወልዶ አማራ ሆኖ አድጎ አማራ ሆኖ ተሰዋ ይላሉ። ይህን የከፍያለውን ታሪክ ሲናገሩ ሁላችንም እንደምናውቀው በማለት ያጸኑታል። ኮሎኔል ፈንታውም አባ ከወሎ ቤት አማራ ጠቅላይ ግዛት ተነስተው ወደ ጎንደር ጠቅላይ ግዛት የተጓዙት አንዳንዶች እንደሚናገሩት ላልተቀደሰ የትግል ዓላማ ሳይሆን ታላቁ አርበኛ ከፍ ያለው ደሴ በባንዳዎች በመገደሉ የተነሳ ሞራሉ የተከዳውን ሰራዊት ለማበረታታትና የጀግናውንም ዘላቂ ማረፊያ ለማየት መሆኑን ከአንደበታቸው ሰምተናል፣ በአይናችንም ተመልክተናል። የታላቁ አርበኛን በባንዳዎች መገደል አስመልክቶ አርባ ቀን ስንት ነው በሚል ርዕስ ጣና ቴሌቪዥን ባዘጋጀው የሪፖርታጅ ዘገባው ከከፍ ያለው መስዋዕት በኋላ የቀጠናውን ሰራዊት ያቀፈው 206ኛ ኮር ላይ ሁለት ክፍለ ጦሮች ሙሉ በሙሉ ፈርሰዋል። አዛዦቹም እጅ ሰጥተዋል። በዚህ የተነሳም የቀጠናው የፋኑ አደረጃጀት የመዳከምና የመስነፍ ስሜት እየታየበት ነው ብለን ነበር። ይህን የተረዳው የአማራ ህዝብ ዘላቂ ጠላት ወዲድ ብልጽግና ሞራላቸውን ሳያድሱና ሳይሰባሰቡ ቶሎና ጥፋቸው ብሎ ልዩ ዘመቻ እንደከፈተባቸውም በተከታታይ የዜና ሰዓታችን መዘገባችን አይዘነጋም። ይህን የተረዱት የጦሩ ጠበብት የትግል ምልክቱና የታማኝነት ምሳሌው ኮሎኔል ፈንታውን ሟባ ሰራዊታቸውን አስከትለው አስቸጋሪውን የእግር ጉዞ በጽናት አልፈው የጀግናውን ዘላቂ ማረፊያ ጎበኙ። ጀግናው ይመራው የነበረውን ሰራዊትም ሰብስበው ልምድና ምክራቸውን አካፈሉ። ይህን ያደረጉበትን ምክንያት እዚህ ላይ መግለጹ ለጠላት ብልጽግናም ሆነ ለወገን ጠላት ባንዳዎች ዱላ ማቀበል ስለሚሆንብን በይደር እናልፈዋለን። ወደ ጋይንቱ የኮሎኔል ጉዞ እንመለስና የተነሳንበትን ሐሳብ እንቀጥላለን። ኮሎኔል ፈንታውን በመልእክታቸው ከፍ ያለው እንዳንድ ግለሰብ አይደለም፣ የአማራ ሕዝብ ልጅና ሀብት ነው እሱ የተሰዋው በጀግንነት ነው። እኛ ደግሞ የእሱን የትግል አደራ የምንወጣ እንድንሆን በጥብቅ አሳስባለሁ ሲሉ ተናግረዋል። እዚህ ካለን ሰዎችም ነገ ነገ ወዲያ ዋጋ የምንከፍል ሰዎችም አለን። ስለዚህ ይህንን ጀግናችንን አላማውን ፍላጎትን ጋር የማድረስ ኃላፊነት የሁላችንን ግዴታ ነው። ትልቅ ኃላፊነት አለብን የምንመራውን ሰራዊት በእኛ ልክ ነገሮችን ተገንዝቦ አውቆ የእሱን ራዕይ እንድናስፈጽም እግብ እንድናደርስ ነው አገራን ላስተላለፍ የምፈልገው። ይህ የኮሎኔሉ ንግግር ብዙ ትርጉም ያለው መልእክት ነው። የተናገሩበት ቦታ መልእክቱን ያስተላለፉለት አካልና የተጠቀሟቸው ቃላት በብዙ መልኩ የሚተነተኑ ለአማራ ሕዝብ ትግል በሰነድነት የሚቀመጡ ናቸው። በአገራችን አንድ አባባል አለን፣ ውሻ የቀደደውን ጅብ ያሰፈዋል ይባላል። የአርበኛ ከፍ ያለው ደሴ በባንዳዎች መገደልን ተከትሎ ስሜቱ የተጎዳው ሰራዊት መጠነኛ የሚባል የትግል ሞራል መዳከም ታይቶበት ነበር። ጠላት ብልጽግና ይህን መረዳት እንዲችል የወገን ጠላት የሆኑ ኃይሎች በሚዲያዎቻቸው ጭምር በመናገር ለአማራ ሕዝብ ጠላት የብልጽግናውን ዘረፈጂ ሰራዊት የምስራቹን ነገሩት። ይህን ጮማ መረጃ አቫንቲ ሆቴል ሶፋ ላይ ተቀምጦ የሰማው የብልጽግናው ሰራዊት አዛዥ ሳኖል ሳናድር ገስግሰን ጋይንት እንግባ ብሎ አጋሰሱን ጫንም። ከዚህ በተጨማሪም እኛ ከመድረሳችን በፊት የጽንፈኛው ኃይል እርስ በርሱ እንዲነታረክ አጀንዳ እንጣልለት በማለት ተጨማሪ የሰራዊት ልብ መበተኛ አጀንዳ ሰጠም። እረኛውን ምታ በጎቹ ይበተናሉ በሚለው የክፋት አስተምህሮ መሰረት የሰራዊቱ ሰብሳቢና ተዋግቶ የሚያዋጋው አርበኛ ከፍ ያለው ደሴን መገደል ተከትሎ ግዙፉ ገብርየ ክፍለ ጦር ሳይቀር ተፈትኖ ቆይቷል። አባት መካሪና ሰብሳቢ ነው እንደሚባለው ይህን ክስተት የሰሙትና የታዘቡት ኮሎኔል ፈንታው ሟቤ ይህን ሁኔታ በጊዜ ካላረምነው ለጠላት ሰርግና ምላሽ ነው የሚሆንለት ሲሉ ተንደርድረው ጋይንት ገቡ። ከዚያም የሰማችሁትን አሰሙን፣ ያያችሁትን አሳዩን። የኮሎኔል ፈንታው ሟባና ሰራዊታቸው በጋይንት ምድር ተገኝተው ያደረጓቸውን ጉብኝቶችና ያስተላለፏቸውን መልእክቶች አስመልክቶ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የተለያዩ ክፍለ ጦር አመራሮች ከአባት የሚጠበቀውን አድርገዋልና ክብር ይገባቸዋል። የሰጡንን መመሪያ አክብረን እንቀጥላለን። የጀግኖቻችንን ኮሎኔል ታደሰ እሸቴና የሜጀር ጀኔራል ከፍ ያለው ደሴን የሜጀር ጀኔራል ውቫንታባተን የአደራ ቃልም አስጠብቀን እንታገላለን ብለዋል። ትግላችን ምልክት የሆነውን የወንድማችንን ወይም ደግሞ የአርበኛ ከፍ ያለው ደሴን መቃብርም ለማየት ነው። እሱንም አይተናል። ቤተሰቦችንም ለማጥናናት አጠቃላይ ሰራዊትንም ለማጥናናት ነው ወደዚህ የመጣ ነው። ስለዚህ ከፍ ያለው ደሴ ጀግናችን ነው፣ አርማችን ነው፣ ሁሉም ነገራችን ነው። አርበኛ ከፍ ያለው ደሴ እንግዲህ ሁላችንም እንደምናውቀው አማራ ሆኖ ነው የተፈጠረው። አማራ ሆኖ አደገ፣ አማራ ሆኖ ተሰዋ። ስለዚህ ከልጅነቱ ጀምሮ እንግዲህ እስካሁን ድረስ አጠቃላይ ለዚህ ለተገፋ ለአማራ ሕዝብ ማንኛውንም ዋጋ ነው የከፈለው በጁንታውም ጦርነት የሚሆን አሁንም ያለውን ስርዓት በመዋጋት ታሪክ የሰራ ጀግናችን ነው መልእክታችን። ስለዚህ ይሄ ጀግና ዝም ብሎ አንድ ግለሰብ አይደለም፣ አጠቃላይ የአማራ ልጅ ነው። በውስጥም በውጭም ያለ አማራ የሆነ ሁሉ የሱ ቤተሰብ ነው። አማራ የሆነ ሁሉ የእሱ አባት፣ እናት፣ ወንድመት ነው። ስለዚህ ከፍ ያለው ደሴ የሁሉም የአማራ ልጅ ነው። ከፍ ያለው ደሴ ጀግና ነው አስታግሏል አታግሏል የማይቀረውን ህይወትም ማንኛው ማገም ከፍሏል። ስለዚህ ከፍ ያለው ደሴ የጀመረውን አላማ እኛ ደግሞ እዚህ ያለን ሰዎች ምግብ የማድረስ ኃላፊነት አለብን። ስለዚህ ድሮ ታሪክ የሰሩ ሰዎች ሁልጊዜ የምናነሳቸው እናጠቼ ድረስ እነ በላይ ዘለቀ እነ ምኒልክ የምንለው ታሪክ ስለሰሩ ነው። እነሱ በህይወት ባይኖርም ስራቸው ሁል ጊዜ አለ፣ መቼውንም አለ። ከፍ ያለው ደሴ ዛሬ በአካልኛ ጋር ባይኖርም ስራው ግን መቼውን እንዲሆን ይኖራል። ስለዚህ እዚህ ያለን ሰዎች የእሱን አላማ የእሱ ራዕይና ግብ የማድረስ ኃላፊነት ግዴታም አለብን። በእርግጠኝነት እንደሞ እናሳተዋል። ስለዚህ ከፍ ያለው ደሴ አንድ ግለሰብ አይደለም። በርካታ ከፌን አፍፈን ሺዎች ከፌዎች አሉ። ስለዚህ ዛሬ ከፌን ብናጣው ብዙ ከፊዎች ስላሉ እነዚ ከፊዎች ደግሞ የእሱን አላማና ትግል ደግሞ እናስቀጥለዋለን። እዚህ ካለን ሰዎችም ነገ ነገ ወዲያ ዋጋ የምንከፍል ሰዎችም አለን። ስለዚህ ይህንን ጀግናችንን አላማውን ፍላጎትን ጋር የማድረስ ኃላፊነት የሁላችንም ግዴታ ነው። ትልቅ ኃላፊነት አለብን። የምንመራውን ሰራዊት በእኛ ልክ ነገሮችን ተገንዝቦ አውቆ የእሱን ራዕይ እንድናስፈጽም እግብ እንድናደርስ ነው፣ አገራንም ላስተላለፍ የምንፈልገው ይህንንም እናሳካዋለን። ስለዚህ አንድነታችንን አጠናክረን አጠቃላይ በህዝባችን ላይ የደረሰውን ግፍ፣ መከራ፣ ስቃይ ሁሉ ማስወገድ አለብን። ስለዚህ ለዚህ ጀግናችን ዛሬ ቦታ ላይ ሆነን እነዚህ ቃል ስንገባ ዝም ብለን በቀላል የምናየው ነገርም አይደለም። ትልቅ አደራም ትልቅ ኃላፊነትም አለብን። ለዚህ ሁላችንም ዝግጁ መሆን አለብን። በተረፈ አመሰግናለሁ። አመሰግናለሁ አባታችን ኮሎኔል ፈንታው ከወሎ ክፍለ ሀገር የጀግናውን መቃብር ለመሄድ ከዚህ ድረስ ስራ አስከትሎ መጥቶ አባታችን የጀግናችን የትግል ምልክታችን የሜጀር ጀነራል ከፍያለው ደሴን መቃብር ለማየት በዚህ ልክ ስለተገኘ እጅጉን እናመሰግናለን። ጀግናን ጀግና ያወድሰዋል፣ ጀግናን ጀግና ያከብረዋል ይሉ ዘንድ በዚህ ልክ ለመገኘት አባታችን እጅጉን እናመሰግናለን ለማለት ነው። ሌላውን የሜጀር ጀኔራል ከፍያለው ደሴን ታሪክ እኔ አይደለው ምዘረዝረው፣ አገር ነው ከፍያለው ደሴ። አባታችን እንደተናገረው ግለሰብ አይደለም፣ አገር ነው፣ አማራ ነው። አማራ የእሱን ታሪክ ይናገር፣ አገር ይናገር። በእኔ አንድ በት ብቻ የሚገለጽ አይደለም። ለማመስገን እኔ ክንድሰ ቅት ይባላለሁ፣ የሜጀር ጀኔራል ከቀረደሴ ልጅ። እኔ እዚህ የምታዩኝ ከሱ የእሱን አላማ ለማስቀጠል የእኔ ግዴታ ብቻ ሳይሆን እዚህ የመጡትን አባቶቻችን ተናግረውታል። ሁሉን ነገር እኔ የምዘረዝረው ነገር የለኝም። በአላማችን ጸንተን አማራነትን ይዘን ወደፊት እንጓዝ ነው። አመሰግናለሁ።